ብሩክ፣ ምን ነው ዛሬ በጣም ለምኑኛል። ክሳ እቺ ልጅ ጥፋቷ እንኳን ያን ያህል ጎልቶ ሳይታያት ይቅርታ እያለች በዚህ ልክ እየለመነች፣ በዚህ ልክ አንተን ማቀፍ በጣም ናፍቃ ማውራት ከአንተ ጋር በቃ እኔ እንጃ ፊት ለፊት አይን ላይን መታየት ፈልጋ በዚህ ልክ ፊት የምትነሳት ከዚህ በፊት ብዙ ችግሮችን አሳልፋችኋላ ብዙ አይነት ከባባድ ጥፋቶችን አጥፍታ የቅርታ ልባለኝ ይቅርታ አድርጌ ልሻለሁ ችግር የሉም ብለ አምነ ተቀብላት፣ ዛሬ ላይ ይችን ጥፋት ገና ጥፋትም ላልሆነ ነገር በእርግጥ ጥፋት እንዳጠፋች አንዳንዶቻችን ተረድተናል። በአንድ መልኩ ግን ይህን ነገር ያጠፋችው ሆን ብላ አውቃ አቀዳበት ሳይሆን ሳታውቅ ነው። ድንገት አንተን ሰርፕራይዝ ለማድረግ ድንገት አንተን አስደንግጣ ወዲያውኑ ደግሞ ሰርፕራይዝ ለማድረግ ነበር ያሰበችው። ግን እሷ ካሰበችው ይልቅ ያላሰበችው ነገር ተፈጠረ ና አንተ ያላሰበችውን ነገር አስበ ከባድ ነገር ተፈጥሯል። በእርግጥ እኔም በአንተም አልፈርድም። እኔ በጣም ደንግጬ ነበረ። በተለይ መኪናውን እየነዳ ስትሄድ የነበረው ሞመንት በጣም ከባድ ነበረ። እና ሀይሚም ራሱ በጣም ከባድ ሁኔታ ላይ ነበረች። አንተ በዛ ልክ ተመለ በጣም ተናደ ተበሳጫጭ ተስትሄድ ማለት ነው። እና ፍጼ ራሱ የሚያወራው የሚናገረው ቃላት ሁሉ እስኪጠፋው ድረስ እንዳይከተልህ በመኪና ነው እየሮጥ ከሄድከው ዝም እንዳይል ደግሞ በጣም በቃ ከባድ ዱብ እዳ ነው የተፈጠረው። ና ሀይሚ በጣም ተጨንቃ ተጠባ ነበረ። ከሀዋሳ ቆይታ በደስታ አቅፎ ስሙ ይቀበለኛል ብላ ስታስብ እንግዲህ ሌላ ነገር፣ ሌላ ታሪክ ነው የተፈጠረው። ና ዛሬም እንግዲህ ተጸጽቻለሁ፣ እባክን፣ አንተ ባሰብከው መንገድ አይደለም ያሰብነው እኛ። አንተን ሰርፕራይዝ ለማድረግ አንተን ለማሳቅ ለማዝናናት፣ ድንገት በቃ ሰርፕራይዝ ለማድረግ ነበር ያሰብ ነው። ግን እንደዛ አልተ ም በቃ አንተ በቃ ያረከው ነገር ወይ ደሞ አንተ ጋር የተፈጠረው ነገር ከባድ ነገር ነውና ጥፋቴን አውቄያለሁ ይቅር በልኝ ይቅርታ ብላ እንኳን አንተን ይቅርና እኛንም ይቅርታ ጠይቃለች። ማለት ተመልካችንም ይቅርታ ጠይቃለች እና ዛሬ ላይ ግን ይቅርታ እንዲያለች ጭራሽ ፊቷን ራሱ ለማየት አልፈልግም እና አላውቅም። አንድ ደግሞ ደባሪ ቃል ተናግሯል። እውነት ለመናገር አንዳንዴ ይወላችሁ በጣም እስከ ጥግ ድረስ እኔ ሀይሚንም ብሩክንም ወዳለሁ። ግን አንዳንዴ ይወላችሁ ምንም የቱንም ያህል ብንወዳቸውም ብናከብራቸውም በልባቸው ውስጥ ትልቅ ቦታ ቢኖራቸውም እነዚህ ልጆች ሲያጠፉ አጠፋችሁ ካላለን ሲያጠፉ ጥፋታቸውን ካልነገርናቸው አይ በቃ ስለምንወደው ወይ ስለምንወዳት ምንም ጥፋት ብታጠፋም እንደዚህ በቃ ተዋት ተዋት የሚባል ነገር ተውት የለምና፣ እኔ ዚቤት ቤት ማወራው ነገር በቃ ነጭ የተሰማኝን ነገር ብሩክ ካጠፋ እስከ ጥግ ድረስ እናገራለሁ። ሀይሚ ካጠፋች እስከ ጥግ ድረስ እናገራለሁ። መሆን ስላለበት ማለት ነውና፣ አድበስ ብሽ የማልፈው ነገር የለም ምክንያቱም መናገር ያለብኝን ነገር ተናግሬ ሀሳብ መስጠት ያለብኝን ነገር ሰጥቼ ነው ማለፍ የምፈልገውና ምናልባት ብሩክን ለምን እንደዚህ ያልሽው? ልትሉ ትችላላችሁ። በደንብ ነው ያጠፋው እንዴ ከሀይሚ ጠው እስኪ የሀይሚንና የብሩክን ጥፋት አስተውሉት እስኪ እንዴ በጣም ከባድ ነገር እኮ ነው። በጣም አካበደው፣ በጣም አጋነነው ነው። አይ ነው በአርሰናል ሽንፈት፣ ትናንትና ብዙዎቹ ያልጠበቁት ሽንፈት ተስተናግዷል። እሱ የሚደግፈው ክለብ ተሸንፎበታልና ምናልባት በዛ ሁኔታ መጥፎ ሁኔታ ውስጥ ሊሆን ይችላል። ኤፍሬምን ራሱ አይታችሁት ከሆነ የቡታጅራው የለምለም ወንድም በጣም እያለቀሰ ነበረ፣ ቲክቶክ ላይ ቪዲዮ የሰራውና ኳስ ሌላ ነው፣ እዚህ የግል ሕይወት ሌላ ነው። የቱንም ያል ማለት ሲያድር አይለቀውም እንዴ እንዴ በስመ አብ ወልድ። ማለት አንዳንዴ እኮ በሰዓቱ በሰከንዱ በዛች ደቂቃ በዛች ሞመንት ልትናደዱ ልትበሳጩ ትችላላችሁ። ግን አድሮ ደግሞ ያ ነገር ቆይቶ የሚረጋ ከሆነ እግዚአብሔርን ይሄ ነገር አደጋለሁ ለዛሬ አሁን ለረተውት ምናምን ልትሉ ትችላላችሁ። እኔ ልናገር እስከ ጫፍ ድረስ ልንገራችሁ፣ የእውነት ነው ምላችሁ። ውስጡ ይዞ የሆነ ነገር የሚያደርግ ከሆነ የእውነት ብሩክ ማለት ነው ለሀይም ያለው ነገር እየሻከረ እየሻከረ ነው የሚሄደው። መቶ ፐርሰንት የምነግራችሁ ነገር ይሄ ልጅ ውስጡ ምንም ነገር ማሳደር የለበትም። በእውነት ነው የምላችሁ። ዛሬ በጣም ትልቅ ጥፋት ነው ያጠፋው። ያን ሁሉ ከባባድ ነገር ችግር የለውም ይቅርታ አድርጌ ልሻለሁ ብሎ የተቀበለ ሰው በዚች ነጥብ ነገር ቂም መያዝ ከጀመረ፣ በጣም መከፋት ከጀመረ፣ ለይቅርታም ልቡ ክፍት ካልሆነ በጣም አስቸጋሪ ነው የሚሆነውእና ብሩክ መመለስ አለበት ወደ ድሮ ብሩክነቱ መመለስ አለበት ብዬ ነው ማምነውና ኳስ ደግሞ ሌላ ነገር ነው እዛ ጋር በተሸንፋችሁ ሰዓት ተሸንፋችኋል። በዛ በዛች ደቂቃ ልታዝን ትችላለ። ደስታም ከሆነ በዛች ደቂቃ ልትደሰት ትችላለህ። ከዛ ውጭ ግን ቤት ያየውን ነገር ወይ ደግሞ ቤት የሆነ ያበሳጨህን ነገር ውጭ ላይ ወጠ ደግሞ ከጓደኛ ጋር በተለይ ደግሞ ከሀይሚ ፊት መቀያየር መለዋወጥ የለብም። መጥፎ ስሜት ላይ ብትሆንም ልክ አሁን አንተ በጣም ተከፍተሃል፣ ተናዳል፣ ተበሳጭተሃል፣ በጣም አዝናል። ያ የሆነበት ምክንያት ግን በሀይሚ ብቻ ሳይሆን በራስን በደረሰበት ነገር ነው፣ ወይም ደግሞ ኳስ ስለተሸነፍክ ነው አይደለ? እውነቱን እናውራ ከተባለ ና ሀይሚ ላይ ስታሳያት የነበረው አክት ግን ደስ አይልም። ልታቅፍ ፈልጋ ነበር። እግዚአብሔር ትናንትና ራሱ ነው የስቅባት አለፍኩኝ እንደ ቀልድ አድርጌ እንጂ ማለት ነው ወይ ሳላቅፈው ሄደ እያለች ነበረ። በእውነት ይህን ያህል ነበር ጓጉታ ልታቅፎ የፈለገች እና ሌላ ጊዜ አቅፏት ነበር የሚሄደው ዛሬ ጸጥ ብሏት ነው ሄደው አጠገባ እየሄደች ማለት ነው እና ሊያያት ራሱ ትንሽ ከባድ ነገር ነው ብቻ የተፈጠረው ነገር ለማንኛውም ግን ፍቅር እንደዚህ ሲሆን ነው ደስ የሚለው። ምንድን ነው ደስ የሚለው ካላችሁኝ፣ ሀይሚ አሁን ጥፋት አጥፍቻ አጥፍቻለሁ ብላ ውስጣል አሳመነችው። ያ ሰው ተከፋብኝ፣ በእኔ አዘነ፣ በእኔ ተናደደ፣ በእኔ ተበሳጭቶ ሄደ። ስለዚህ እኔ ጋር ጥፋት አለ ወይ አለ ማለት ነው ብላ አምና ተቀብላ ይቅርታ ለመጠየቅ ወሰነች። በቃ አንድ ሴት ወይም ደግሞ አንድ ሰው በፍቅርም ሆነ በትዳርም በሕይወትም በጓደኝነትም በምንም በቤተሰብም ይሁን ጥፋቱን አምኖ ከተቀበለ ያ ሰው ይቅርታ ይጠይቃልና ይቅርታ የሚጠየቀው ሰው ይቅር የማለት ያለ ማለት መብት አለው፣ ግን ይቅርታ የሚጠይቅ ሰው በጣም ታላቅ ሰው ነው። ብል ሴት ብልጥ ሴት በጣም የዋ ትህትና ያላት። በቃ ሀይሚዬ፣ በቃችን። ሀይሚን ነው ምንፈልጋት። የቱንም ያህል ብታጠፊ ሁሌም ቢሆን እንደዚህ ማለት ሁሌ እያጠፋሽ ይቅርታ ጠይቂ ማለት ሳይሆን፣ አላ አደለ፣ ጥፋትሽን አምነሽ ደግሞ እንዲህ ይቅርታ ስትጠይቂ የምትወዱ ሰው እንዲከፋብሽ እንዲያዝንብሽ ስለማትፈልግ ይቅርታ መጠየቅሽን በጣም ነው የወደድኩት። በጣም በጣም ማለት ነው። ግን ይህን ያህል ተንበርክከሽ ይቅርታ የሚያስጠይቅ ይህን ያህል የሚያስለምን ጥፋት ባታጠፊም ግን ደግሞ ለፍቅር ስትይ ዝቅ ብለሻል። ለፍቅር ስትይ በርከክ ብለሻል። ለብሩክ ስቲ ይቅር በለኝ ብለሻልና ተመልካችንም ይቅርታ ጠይቀሻል። ይሄ ይሄ ነገርሽ በጣም እንዲያድግ ይሄ ነገርሽ በጣም ከፍ እንዲል እንፈልጋለን። ሀይሚዬ በጣም አሸናፊ ትወኛለች። በጣም እኔ አንድ ነገር እናገራሉ፣ መቶ ፐርሰንት በዚህ ምድር ላይ የይቅርታ ልብ ከሌላችሁ ወይ ደግሞ ይቅርታ ስትጠየቁ ቶሎ ይቅርታ ማትጠይቁ ማትቀበሉ ከሆነ አጥፍታችሁ ይቅርታ ማትጠይቁ ከሆነ አጠቃላይ የይቅርታ ልብ ከሌላችሁ በጭራሽ ማፍቀር የለባችሁም። ወይ ደግሞ ሌላ ፍቅረኛ ምናምን የሚባል ነገር ትዳር ህይወት የሚባል ነገር መጀመር የለባችሁም ብዬ ነው እማስበው። ማም ነው ማለት በቃ ካጠፋችሁ ይቅርታ ጠይቁ። ያ ሰው ደግሞ ጥፋቱን አምኖ ተጸጽቶ ይቅር በሉኝ ብሎ ከመጣ ይቅርታ መቀበል የእናንተ ድርሻ ነው የሚሆነው ብዬ ነው የማስበው። ልክ ግን እንደየ ጥፋቱ እንደየ ክብደቱ ይለያያል። ማለት አንዳንዴ ከባድ ጥፋት አጥፍቶ አንዳንድ ሰዎች በአይናቸውን በጨው አጥበው መጥተው ይቅርበሉኝ ይላሉ። ያ ከባድ ነገር ነው። ብቻ ግን አሁን እኔ ባየሁት በሀይሚና በብሩክ ቪዲዮ ሀሳብ አስተያየት ስሰጣችሁ፣ ብሩክ በጣም አጥፍቷል። በጣም ነው የተለመነው። በጣም በጣም ችላኔ ያላት በጣም ይሆናል አደለ? ፍጼ ራሱ ምንም ቃል ማውጣት አልፈልግም። ምንም መናገር አልቻለም። ምንም በዚህ ልክ ነው ብሩክ የተናደደው። ማለት ያን ሁሉ ነገር ያሳለፈ ሰው እንደዚህ በትንሽ ነገር የሚሰበር ከሆነማ ምን ተስፋ አለው? ምን ዋጋ አለው? በእውነት ለሀይሚ ይሄ አይገባትም። ቢያንስ እንደው ናፍቄ ያለው እንደው ለሷን ደስ እንዲላት እንኳን በሰዓቱ አትቀይም መባክቅ ይዛት ሂድ እያለች እየለመነች ማለት ነው ቢያንስ እቅፍ አርገ እንደው የሆነ ብቻ በደንብ የሆነ ነገር ብት እኔ እንጃ አላውቅም። ያን መታቀፍ በጣም ፈልጋ ነበር ሀይሚ በጣም ነው ያሳዘነችኝ። እንደዛሬ ና ብሩክ፣ ወደ ራስህ ተመለስ፣ ተረጋጋ። ኳሴቱንም ያህል ሊያናደደ ሊያበሳጭ ይችላል፣ ግን ደግሞ በዚህ ልክ ደግሞ አንተ ተከፍተ በጣም አዝነህ ከአንተ አልፈ ደግሞ ወደ ሀይሚ እንትንን ማስተጋባት የለብም። በቃ ሀይሚ ጋር እንደውም ስትመጣ በጣም ደስተኛ ሆነ፣ ሀዘንህን ረስተህ ሀይሚ ጋር ስትመጣ እውነተኛ ደስታ፣ እውነተኛ ሳቀ፣ እውነተኛ ፈገግታ ነበር ማሳየት የነበረብህ። ለማንኛውም ግን የሰው ፍጹም የለውም። አንዳንድ ቀን እንደዚህ አይነት ቀናቶች ይኖራሉ እና አንዳንዴ በጣም ከባድ የተባለ ነገር በጣም ቀላል ሆኖ ልናየው እንችላለን። አንዳንዴ ደግሞ በጣም ትንሽ ነገር ናት እችኮ ጥፋቷ፣ ኧረ በስመ አብ ትንሽ ነች ምናምን ብለን ያሰብናት ነገር ደግሞ ትዳርን ህይወትን እስከማበላሸት የምትደርስ ነገር ልትኖር ትችላለች ና፣ በአጭሩ ምን ልላችሁ ፈልጌ ነው፣ ብሩክ ዛሬ ተሳስቷል። ለማንኛውም አሁንም ራሱ አልተቀበላትም ቅሬታ እንዳለበት ነው። ፍጼንና ሀይሚን ይዞ እንሄድ በቃ ነው እንሄድ በቃ ምናምን ብሎ ትቷቸው መሄድ ራሱ ደብሮት ነው እንጂ ቢሄድ ደስ ይለው ነበር። ብሩክ ተረጋጋ፣ ወደ ራስ ተመለስ። እና ይህን ነው ልል የምችለው። ብቻ ግን ሀይሚዬ፣ አይዞሽ፣ አይክፋሽ፣ አትዘኝ ምንም ነገር እኔ እንጃ አላቅም፣ እባክህ ቅርበለኝ ስትለው ልክ እንደ ህፃን ልጅ ይሆናላ። የምታሳዝን ልጅ ነበር የሆነችው። የእውነቴን ነው የምላችሁ እና ጥፋቷን እንኳን ያን ያህል ጉልት ብሎ ሰው የሚያስከፋ የሚያስቀይም፣ በእርግጥ ያስደነግጣል በሰዓቱ ማለት ነው፣ ግን በዛ ሰዓት ፕራንክ ነው ሲባል ያ ሰው ወደዛ ሩጦ መሄድ የለበትም። በዛ ልክ መበሳጨት የለበትም። ለምን መሰላችሁ? ለእሱ ራሱ ከባድ ጉዳት ነበረ። አሁን በዛ በዛ ብስጭት እንደዛ መኪናውን እየነዳ ሲሄድ የሆነ ነገር ቢሆን አስቡ ምን ሊፈጠር እንደሚችል ይሄ ነገር ካሜራ ላይ ተቀርጾ እየተቀመጠ ነው። ሀይሚ ትጎዳለች፣ ፀፀት ውስጥ ነው የምትገባው። ጓደኛው አለው የሚወደው ጓደኛ፣ ቢያንስ ለሱ ሲል መረጋጋት ነበረበት። የእውነት ነው በሀይሚ በጣም ይሄን ያህል ቢናደድም ቢያንስ ፍፄን ራሱ ማየት ነበረበት፣ እና ቤተሰብ አለ ብዙ ነገር አለና ሀይሚ ከባድ ፀፀት ውስጥ ነበር የምትገባው። የሆነ ነገር እንኳን ቢሆን እንደው መኪናውን እንኳን ትንሽ ጨረፍታ ጨረፍ ብትለው ራሱ ከባድ ነው እና ጨጓራውን ያማዋል በጣም ሀይሚ እየተጨነቀችለት ነበር። ለማንኛውም ግን ሰላሙን ያምጣልን። እኔ አንዳንዴ በጣም ይከፋኛል የእውነት የማይሆን ነገሮች ሲፈጠሩ ይከፋኛል። እና ብዙዎቹም በጣም በብሩክ ተናዳችሁ ነበር፣ አንዳንዶቻችሁ ደግሞ እውነቱን ነው ስትሉ ነበር። እኔ በዛ ሰዓት እኮ እኔ ተናግሬ ነበር፣ ምናልባት ብሩክን ውስጡን ያላየ ነው ይሆናል፣ ማለት በጣም ከፍቶት ነበረ፣ ደንግጦ ነበር። ግን ፕራንክ ነው ከተባለ ለምን አልተረጋጋም ነው? ሀይሚያውን ወዲያውኑ ፕራንክ ነው ብላባት ትናገረው ሁሉን ነገር በውስጡ ይዞ ቢሄድ የእሷ ጥፋት ሙሉ በሙሉ እሷ ጥፋተኛ ነች ብለን እንወቅሳት ነበረ አሁን ላይ ግን እሱ ነግረው እንደዛ ተበሳጭቶ ከሄደ የራሱ ጥፋት ነው ማለት ነው እንዴ ብዙ ጊዜ ሀይሚን ለምን አጠፋች ለምን አጠፋች እንደዚህ እያደረግሽ ብሩክን እያስከፋችሁ ጨጓራውን እያሳመምሽው እንደዚህ በቃ ህይወቱን እንትን እያልሽው እያከበድሽበት ምናምን ብላችሁ ትጮሆ የለ ይኸው ብሩክ አጠፋ ብሩክንም መውቀስ አለብን ሀይሚን ብቻ አይደለም ሲያጠፉ እየወቀስን ደስተኛ ሆኖ ሲመጡ ደግሞ ደስታቸውን እየተካፈልን ነው መቀጠል ያለብን፣ መኖር ያለብን። የእውነቴን ነው ይህንን ነው ልል የምችለው። ፍፄ ራሱ ማውራትም መናገርም አልፈለገም። በጣም ደንግጧል። በትናንትናው በጣም ደንግጦ፣ በዛሬው ደግሞ ይበልጥ በጣም ደነገጠ። አንደኛ ያው ማለት እንደዚህ ነገሩን አክብዶ ሲያየው እንዴ ብሎ በጣም ተገረመ። ሁለተኛ ነገር ደግሞ ሀይሚን ራሱ በጣም ሊያቅፋት ራሱ አልፈለገም። ምንድን ነው በዚህ ልክ? ኧረ ይደብራል ተው ግን ተው ብሩክ፣ ያንን ሁሉ ነገር መቻል የቻለ ልብ እችን በዚህ ነጥብ ነገር እንዴ ኳስ የፈለገ ነገር ለምን አመቱ ሙሉ ስትሸነፏት ኖርም ሀይሚ ምን አገባት? ስለ ኳስ ምን አገባት? የምሬ ነው በኳስ ተሸን ኳስ ተሸንፏል። እውነቱን ልንገር ነገርን ካላችሁ ማለት ነው ኳስ ትናንትና ሶስት ለሁለት ሶስት ለአንድ ተሸንፈዋል አርሰናሎች ማለት ነው አርሰናል ከፒኤስጂ ነበራቸው ከፓሪስ ማለት ነውና ተሸንፈዋል። ማታ በጣም ቀውጢ ጨዋታ ነበረና ተሸንፈዋል። በዛ ምክንያት እንግዲህ ድብርት ውስጥ ነው ያሉት ሀይሚ አመቱን ሙሉ አርሰናል ሲሸነፍ ቢኖር ማለት ነው፣ እሷ ምን ይመለከታታል አይደል ሲያሸንፍም ሲሸነፍም። አንተ ሲሸነፍ ሲሸነፍ ፊት እንደዚህ የሚቀያየር ከሆነ ማለት አሁን በሀይሚን ያሳበበው ቢያንስ እንኳን እኮ ያንን ሀዘን ራሱ ያንን የተከፋበትን ነገር ሀይሚን ስታይ ራሱ መርሳት ነበረብ፣ ፈገግ ማለት ነበረብ። ና ስለ ኳስ አንዳንድ በነገራችን ላይ የብሩክ ስለ ብሩክ አነሳው እንጂ የብዙ የአብዛኛውን ወንዶች ችግር ምን እንደሆነ ታውቃላችሁ? በተለይ ኳስ በጣም የሚወዱ የአርሰናል፣ የሲቲ፣ የዩናይትድ ደጋፊ የሌሎችም ሊቨርፑልም አሉ ደጋፊዎች በተለይ የአርሰናል ና የዩናይትድ ማንቸስተር ዩናይትድ ደጋፊዎች በጣም ከባድ ከባድ ናቸው። በጣም በከባዱ ነው ኢትዮጵያ ውስጥ የሚደግፉት ክለብ። እነዚህ ሁለት ክለብ የሚደግፉ ሰዎች በጣም ከባድ ነገር ነው የሚያሳዩት። ሲሸነፉም፣ በዛው ልክ በጣም ሀይ ነው የሚወጡት፣ ሲያሸንፉ መከራ ነው። እና ምን ልላችሁ ፈልጌ ነው ተረጋጋ ብሩክ፣ ተረጋጋ ሀይሜ። ስለ ኳስ የሚመለከታት ነገር ስለሌለ፣ ኳሱም በቃ አጋጣሚ የተገጣጠመበትና ና ፊቱን ጥሎት ነው የመጣ ግን አሳዝኖኛል ብሮ ከእግዚአብሔርን አልዋሻቸውም ግን በቃ አተናደድኩኝ ስሆን አሁን ወደ እሱ ስመጣላችሁ አሳዝኖኛል እኮ፣ አንደኛ ሀይሚ ትናንትና እንደዛ በሳጅተዋለች ተበሳጅቷል፣ ሀይሚ ሁለተኛ ኳስ ደግሞ ሲሸነፉ አስቡት የሚኖረው ስሜት እና ግን ያን ነገር ሁሉ ተኝቶ ሲነሳ መርሳት ነበረበት። ተኝተ ስትነሳ ሁሉን ነገር ይዘ የምትነሳ ከሆነ ደግሞ በጣም ከባባድ ነገሮች ይፈጠራሉ። የምሬ ነው፣ ወደማይፈታ ችግር ሊያልፍ ይችላል። ይህን ነገር መፍራት አለብን። ዛሬ ላይ ችግር የለውም ችግር የለውም እያለን እኛም እየደገፍናቸው ብንሄድ ነገ የነሱን ሕይወት ከባድ ነው የምናደርግባቸው። በእውነት ይቅርታ ማለት ካለባቸው አሁን ይቅርታ ባብለው የዛሬውን ዛሬ ዘግተውት ነው መሄድ አለባቸው። የትናንትናውን ለዛሬ እያሳደሩ ከመጣማ በቃ አለቀ። ምንም ትዳርም ሕይወትም የሚባል ነገር አይኖራቸውም። በጭራሽ የትናንትናው አለቀ በቃ። ትናንት ይቅርታ ሃይሚዬ እኔም በሰዓቱ አበሳጭ ተሽኝ አናደሽኝ ነበረ እና እኔም በጣም ስሜታዊ ነበር በጣም ከፍቶኝ ነበረ እና ይቅርታ አድርጊልኝ መሄድ ስለነበረብኝ ሄጃለሁ ብሎ ዛሬ ሁሉን ነገር ረስቶ መምጣት ሲችል ድጋሚ በቃ ፊቱን ጥሎት ምናምን ማርያምን በጣም እንደተበሳጨ ነበር ሲናገር የነበረው እና ሃይሚ በዛ ልክ በሚያሳዝን አይኖቿ እያየችው እንደዛ ይቅርታ ስትጠይቀው አለም እኔ እንጃ ቅርታ አድርጌልሻለሁ በቃ ኔ ቆንጆ ምናምን ብሎ አቅፎ ሰላም ቢላስ ቢስማት ደስ ይለኝ ነበር፣ ግን አልሆነም። ሀይሚም የጠበቀችው ነገር ያ ነገር ነበረ፣ ግን ያ ነገር መሆን የለበትም። ነገ ደግሞ ደስ ብላችሁ በደስታ እንደምትመጡ ተስፋ እናደርጋለን። አብራችሁ ስለነበራችሁ አመሰግናለሁ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳረሱ። ሌላኛው ደግሞ እስኪ እንግዲህ ሀሳብ አስተያየት አስቀምጡ። ብሩክ አጥፍቷል ወይስ አላጠፋም? ካጠፋ በዚህ በዚህ መንገድ አጥፍቷል፣ ካላጠፋ ደግሞ አላጠፋም ብላችሁ ኮሜንት ላይ አሳውቁኝ። የእናንተን ኮሜንት እኔ አነባለሁ። ሰላም አምሹ፣ ሰላም እደሩ። ወዳችኋለሁ።